ህይወት ሁልጊዜ ትግል ናት። በተለይ ደግሞ የህይወትን አስከፊ ገጾች በብቸኝነት ሲጋፈጡ ለወይዘሮ በአጩ ለገሰ አመታትን ያስቆጠረው የድጋፍ እጦትና የአራት ልጆች አስተዳደግ ሸክም እጅግ ከባድ ነበር። የአቃቂ ቃሊቲ ክፍለ ከተማ ነዋሪ የሆኑት ወይዘሮዋ አመታትን ያለ ስራና ያለምንም ድጋፍ በስቅቅን ያሳለፉበትን ጊዜ እንዲህ አስታውሳሉ። ባለቤቴ የሞተ ክፍለ ሀገር እያለን ነው። እሱ ስሞት በጣም አራስ ነበርኩ ሚያስ አራት አመት በተለይ ቡና ሻይ ሳልሰራ በፊት በጣም ክፉ ደረጃ ላይ ወድቄ ነበር። ክፉ ደረጃ ላይ ልጅ ማለት በዜሮ ነው። ለመጠጥ ብዬ ቡና ገዝቼ የመጣሁትን ሽጬ ነው ቡና ለራሱ የጀመርኩ። ልጆቼን የማበላቸው አጥቼ ከብዙ አስከፊ አመታት ወራትና ቀናት በኋላ የነገን ተስፋ የሚያጭር ጭላንጭል ብርሃን በራቸውን አንኳኳ። ይህም የሴፍቲኔት እድል ነበር። ሳስበው አምስት ነፍስ ነንኛ ይህን ሁሉ ልጆች ይዤ መቀመጥ በጣም እየከበደኝ ነበር። ሰዎች ጠቆሙኝ ብሎ ቤት የመጥተው እንደዚህ ስራ አጥነች ምናምን አሉን ብሎ አንኳኩተው ጠየቁ። ሴፍቲኔቶች ማለት ነው። ከዛ የሴፍቲኔቱ ስልጠና ደረሰ፣ ወደዛም ገባው ሰለጠንኩ። በዛው ተቀጥሬ መስራት ጀመርኩ። ቀን የሆነች ኮዬ ሴት ጋ ተቀጥሬ ይሰራለው፣ ማታ ማታ ደግሞ ከመደዳው እየሰበሰብኩ ቤት እሰፋለሁ። እናቴ ይሄ ማሽን ገዛችልኝ። ቤት ስሰፋ ድርና ጠዋት አሰረክብና ከዛ ወደ ስራ ገባለሁ። ከብዙ አስከፊ ጊዜያት በኋላ የራሳቸውን የባህል ልብስ ስፌት ሱቅ የከፈቱት ወይዘሮ ባጩ ይህ የህልውና ትግል ብቻ ሳይሆን ራስን የመቀየር አቅም ማረጋገጫ ነው ይላሉ። ኖቴ ብዙ ነገር ልጆቼን ሳይርቡ ሳይቸግራቸው ከሀገር ውስጥም በሰውም በቤተሰብም ምንም ይሁን እንጂ ወደ ውጭ አንድ አራት ሀገር እየላኩ ነው በአጋጣሚ በሰው በሰው ማለት ነው። ቁጭ ብሎ መጠበቅ ሳይሆን በተገኘው ስራ ለመናቅ ይሄ ቆሻሻ ስራ ነው ይሄ ጎዳና ወጣኝ ምናምን ሳይል ወርዶ መስራት። ልክ እንደ ወይዘሮ ባጩ ሁሉ አቶ አዲሱ አምሀና ወይዘሮ አዝመራ ጎበዜ ከሴፍቲኔት ስራ ወጥተው የራሳቸውን በመስራት ላይ ይገኛሉ። ከተረጅነት መላቀቅ የገንዘብ ብቻ ሳይሆን የክብርና የራስ መተማመን ጥያቄ ምላሽ ነው ይላሉ። ሴፍቲኔት ከመግባቴ በፊት ከእጅ ወደ አፍ ነበር ምኖሩ። ልጆችንም ለመመገብ ትንሽ ይከብደኝ ነበር። 2014 ላይ የሴፍትኔት ወደ ሴፍትኔት ታቀፍኩኝ። ከዛ በኋላ እየሰራው በአካባቢ ልማት እየሰራው ስልጠና ወሰድኩኝ። ከዛ 80 ፐርሰንት ጋራንት ተለቀቀልን በዛ ወዲያው ብዙም አልቆየሁም፣ ወደ ስራ ገባ። ተግተሽ ከሰራሽ፣ ትንሽ ጥረት ካደረግሽ እግዚአብሔርም ያግዛል ወደ ስኬት ቦታም ትደርሻለሽ። ድህነት አንገት ያስደፋል፣ ቀና ብለሽ አትሄጅም። እና ሰው ሰርቶ መለወጥ አለበት። ሴፍቲ ኔት በጣም እግዚአብሔር ይመስገን እዛ ላይ በጣም ተጠቃሚ ነው እሱ። እንዲሁም እዚህ ጋም ሙሉ ኮንፊደንስ የሰጠኝ ና ወደዚህ ልገባ የቻልኩት ትንሹን ከታች ጀምረሽ ከተነሳሽ ትልቅ ቦታ ላይ ትደርስ ያለች። እነዚህ ባለታሪኮቻችን አንድን እድል በአግባቡ ሲጠቀሙበት የሰው ልጆች ከየትኛውም ፈታኝ መከራ መውጣት እንደሚችሉም ማሳያ ነው።